እቺ ሀገር ታንቃ ጉሮሯ ታንቆ በዚህ ሁኔታ መቀጠል እንደማንችል፣ ኢኮኖሚያችን እያደገ ነው፣ ሕዝብ ብዛታችን እያደገ ነው። ወደ ውጭ ኢኮኖሚክ ዲፕሎማሲና ትሬዳችን ማካሄድ አለብን። ደብሊውቲኦ፣ የዓለም ንግድ ድርጅት አባል በቅርቡ እንሆናለን፣ እንገባለን። የድሮ ጋት የሚባለው አሁን ደብሊውቲኦ የሚባለው ንግግሩ የተጠናቀቀ ነው። ይሄ ሁሉ እንግዲህ የምናመቻቸው በዓለም አቀፍ ውስጥ ጉድስ ሰርቪስስ እንቅስቃሴ ውስጥ የመሳተፍ መብት እንዳለን ነውና ትራንስፓረንት በሆነ ሁኔታ ዓላማችንን ገባችን አስቀምጠናል። ከዛ የሚመለሰን ነገር እንደሌላ ደሊል አስቀምጠናል። ይሄ ጥያቄ መመለስ እንዳለበት፣ ይሄ ጥያቄ ጠላትም ወዳጅም ሁሉም ማወቅ እንዳለበት፣ ይሄ ጥያቄ ኢትዮጵያ ስታቀርብ ደግሞ የሁሉንም ትብብር እንደምትፈልግ፣ የሁሉንም በጎነት እንደምትፈልግ ይሄ ደግሞ ሲደረግ ኢትዮጵያ ስታስቀምጥ በሰላም ላይ የተመሰረተ አክሰስ ቱ ደሲ እንደሆነ እንጂ በኡንክሎስ ላይ የተመሰረተ ጥያቄ እንደሆነ እንጂ ከዛ ውጪ ሌላ ምንም አጀንዳ እንደሌለ ያን ለማድረግ ደግሞ ከሁሉ ጋር መስራት አለብን በሚል ኢትዮጵያ ከአካባቢው ጋር እየሰራች ትገኛለች። ሪሊ ኢንጌጂንግ በሆነ ሁኔታ ሳንሳቀቅ መብታችንም እንደሆነ ሲቪላይዝድና ካልቸርድ በሆነ ሁኔታ በስድብና በአንቻ ግራንቻ ሳይሆን ይሄ ችግራችን፣ ይሄ ነው። ከዚህ ተነስተን ነው በፊት እንዲነበርን አሁን ይሄ ነው የሚለውን ነገር እያብራራን ካስቀመጥን፣ እኔ ተደማጭነታችን እየሰፋ እንደሚመጣና እየሰፋም እንደሆነ ነው ያሳየን። መብታችን በደንብ አለ፣ ታሪክም እኛ ያግዛል። አሁን እንግዲህ ምን እየሰራን ነው ምንለው? ዝግጅቱ እንዳለ ሆኖ ማግባባት፣ ጉዳያችንን እያቀረብን ነው፣ ለአውሮፓ ሀገራት፣ ለአውሮፓ ህብረት፣ ለአረብ ሊጎች፣ ለመካከለኛው ምስራቅም ለአፍሪካ ህብረት ሀገራት፣ ለኢጋድ ሀገራት፣ ለጎረቤትም ሀገራት በሙሉ እኛ ዓላማችን እንደሆነ በግልጽ እያስቀመጥን ወደዛም ለመመለስ ዝግጅት እያደረግን ነው። አግሬሲቭ አይደለንም። የሰው መሬት በጉልበት እንውሰድ አይደለም ጥያቄው። በንግድም በሊስም በኮንትራትም በምንም ሆነ ይገባናል፣ እናገኝ። እናንተም ትጠቀማላችሁ ትቋደሳላችሁ። የመንግስት ፖሊሲና የህዝብ አቋም መጣጣም አለበት። ሰላሳ ዓመት ገደማ ኤርትራ ከተገነጠለች በኋላ እስካሁን ድረስ የለንም አክሰስ አይደለም። አሁን ወደዛ እንመለስ ነው። ህዝቡ በተለይ የተወሰኑ ምሁራን የፖለቲካ ሰዎችን በጊዜው ሲያነሱ እንደማይነሳ አይነኬ አርስት ሆኖ፣ ሌላም ሌላም ተጽዕኖ ሲደረግ ቆይቷል። ሁሉ አደባባይ ሚስጥር ነው የሚያውቀው ሰው በሙሉ። አሁን ግን መንግስት ወደኋላ ቀርቶ ነበር ካለፈው ሰባት ዓመት ለውጥ ወዲህ አትሊስት አትሊስት ሪኮግናይዝ ተደርጎ እውቅና ተሰጥቶት ኢትዮጵያ ትክክል ነው የሚለውን ነገር መንግስት ማራመድ ጀምሯል። ጥያቄውንም መጠየቅ ጀምሯል። ለውስጥም ለውጭ ማለት ነው። አሁን መንግስት ፖሊሲ እና አቋም ወደ ኋላ ያቀረው አሁን እኩል መጥተዋል። እንደው መንግስት እየቀደመ ነው። ስለዚህ ጊዜው አሁን መሆኑን ያሳየናል። የህዝብ ልብ ትርታና የመንግስት ያመራሩ ልብ ትርታ መገናኘቱ ራሱ ትልቅ አቅም ነው። ወደ ቀይ ባህር መመለሳችንም ለጠላትም ለወዳጅም መታወቅ ያለበት አይቀሬ ነው። በዓለም አቀፍ ሕጉም ይደግፈናል እንክሎስም ይደግፈናል አንቀጽ 69፣ አንቀጽ 70፣ አንቀጽ 124፣ 125፣ 127 ድረስ በሙሉ ላንድሎክድ የሆኑ ሀገሮች አክሰስ ቱ ደሲ የማግኘት መብት እንዳላቸው ሊከለከሉም እንደማይገባና ተቀባይነት እንደሌለው እንበላ ሁን ኤርትራ ትወጡም ብትል እንደሚሉት አሁን መንግስቱ ነው ህዝቡ ሳይሆን እንግዲህ ወደፊት እናዋለን እንደማይቻል ነው። ይሄ ከዓለም አቀፍ ህግ ጋር ይጣረሳል።